እናንተ ስሙኝማ፣ ማለት ነው እኔ እኮ የፊሊፒን ሸቃሎች እኮ ሁሎች ማሽቃፋጭ መስሎኝ ነበር። ለካ ለክ እንደ እኛ ዜጎች የሚበደሉ አሉ ማለት ነው። በዚያ አጋጣም የዲዮ ለምን ይዤው እንደመጣሁ ልንገራችሁ፣ እንዳትሸወዱ። ወላሂ ከምሬ ነው የምላችሁ። እኔ እታችሁ እንግዲህ ግቢ እያጸደው ነበር እና ድከም መሰልጅት ሲለኝ ሸቃልት መቼም በይ እንዳላት ነው እና መሀል ሜዳው ላይ መጥረዬን ይዤ ቁጭ አልኩላችሁ። ለሞት እንዴ ሄድ አለች ሁ እኔ ለዚህ ነው አሽቃውጥ ይምላችሁ፣ ራሳችሁን ጠብቃችሁ ስሩ። ራሳችሁን ጠብቃችሁ ከሰራችሁ ስራ ይከብዳችሁ የምላችሁ በምክንያት ነው። ወለይ መዳም ከፎቃለች፣ ተኛለች። ባባ ከታች ያለው ኳስ እስከ ላንቆ ድረስ ከፍቶ እየተከታተለ ነው። ይሰማኛል፣ ያኛል። ምን አገባኝ? ምን አገባቸው? ሲጀመር ተለሰራውን ተላልሰራውን ዙሮ ለራሴ ነው ማለት ነው። እናማ ከመዳሞቻችሁ ጋር የምትጣሉቶችን ልንገራችሁ ማለት ነው። እኔ ከዚህ ቤት ዛሬ ብዙ ሚስጥር ልነግራችሁ ነው። ወለይ ሰላሙ አሌይኩም ሮምትላ አበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? አለው ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ግቢ ማለት ነው። የሀገሬ ልጆች እስኪ ላይክ አድርጉኝ እስኪ ላይክ እና ሰብስክራይብ አድርጉኝ። አላሳዝናቸውም ይህን ግቢ ሙሉ ስንት ዓመት ሙሉ ብቻዬን የምሰራ ጀግና ሸቃላ እኮ ነኝ። የእውነት ሸቃላ ነት እና የሚልበት የመጣሁትን ምክንያት ልነግራችሁ ነው። ላይክ አድርጉኝ። ሰው እዳችሁ ሰብስክራይብ ማድረጉ መቶ ሺህ ሰብስክራይብ ከሞላ ሀገሬን እንገባለሁ። እሺ መቶ ሺህ እስከሚሞላ ነው እየጠበቅኩ ያለሁት ማለት ነው። ውድ ቤተሰቦች ቀደም ሲል አንድ ቪዲዮ ቀንጨባርኪ አሳይቻችሁ ነበር ማለት ነው። እና እኔ ሁሌም እንደምላችሁ አረብ ቤት ውስጥ የሚሰሩ ሰዎች ከሆኑ ከዜግነታቸው ጉዳይ የለኝም ብያቸዋለሁ። ዜግነቷ ፊሊፒን ነች። እንግዲህ ከመዳሟ ጋር አለግባባ ብላለች። እኔን የጠቀመኝ ልነግራችሁ ነው። ቪዲዮ እንዳታሳለፉት በደንብ ስሙት። ወላይ ከምሬ ነው። በዚህ ምክንያት ብቻ ስራችሁን እንዳታበላሹሽ፣ በዚህ ምክንያት ብቻ ቤት ልቀይር አገር ልቀይር ብላችሁ ጊዜያችሁን ገንዘባችሁ እንዳታቃጥሉ። እኔን የጠቀመኝ ነው የማካፍላችሁ ማለት ነው እና መጀመሪያ የፊሊፒንን ልጨርስላችሁ ማለት ነው። ይቺ ፊሊፒንን እንዳልኳችሁ እኔ የፊሊፒኖች ሁሎች ማሽቃባጭ ነበር የሚመስሉ ማለት ነው። አሁን ማናት እንደን ያለ ደፋር ደፋር እኮነኛን የሄታችሁ እውነቴን ነው ምላችሁ። ለምን ብትሉ ሰው ግቢ እያጸደው ነው ብሎ መሀል ሜዳ ላይ ተቀምጦ ለዩቱብ ቪዲዮ መስራት ግን አይከብድም። ኧረ፣ በጣም እንደው የሚገርም ነው ያገሬ ልጆች እንደ እኔ ብደት ሳለ ይሉኛል ያለ ሳላውቀው እኮ አራት አመት ሙሉ ግን እኔም ተሰቃይቻለሁ፣ የሀገሬ ልጆች ባለማውቅ ማለት ነው ሶ አውቅበት ማላውቅበት እንጂ ሲቀር ለሚቀረው ነገር እና እቺ ፊሊፒን ከመዳሞች የሚያናደኝን ነገር ደግሞ ልንገራችሁ። ትናንት ነው ከትናንት ወዲያ ቪዲዮ ሰርቼ ነበረ። ስለተመቸሽን እኔ ቤት እኮ ተመልሰሽ የመጣሽ እንደኔ ያለ ቤት አታገኝም የሚሉ አረቦችና ወደ ሀገር መሄድ እፈልጋለሁ ሲሉ ማን ያዘሽ እድሽን ለምን አትጅም? እያለቻት ነበር ማለት ነው። ግን እኮ ወላሂ እሷ እኮ በር ቆልፋብ ሰራተኛ የት ፈርታ እኮ በር ቆልፋለች። ለምን ብትሉ መዳም እና ሸቃሊት እንግዲህ አልተግባቡም። እንዳልኳችሁ ልክ እንደኛ ዜጎች የ እንደሚበደሉት ሁሉ ለካ የሌላ አገር ዜጎችም ይበደላሉ። እኔ በአብዛኛው ፊሊፒኖች አሽቃዋጮች ስለሆኑ መብታቸውን ያስከብራሉ። መብትና ግዴታቸውን ጠንቀቅ ስለሚያውቁ ነበር የሚለው ይች ግን በጣም እያለቀሰች ነበር ከሚባለው በላይ እና ይመስለኛል አዲስ ስለሆነች ነው። አቤት ድፍረት አቤት ድፍረት ሸቃሊት መጥረኛ እንደገፍ ብዬ ኧረ እኔ ሲከፋ ነው እና የሀገሬ ልጆች፣ ይቺ ልጅ እያለቀሰች አናባ ሲሪ ፊሊፒን እያለቻት ነበር። እና ስትላት ማን እጅሽን ያዘች ጥርግ በይ ምናምን ነገር ትላታለች ማለት ነው። ከዛ መጣችባት እየቀረጠች ነበር ና አቀረጣሽ ና ቆሚ ስትላት ለ አለቻትና እየቀረጻቸል ነበር መዳሙ ሁሉ ማለት ነው። ቢሮ ረዝሞቤ ነው እንጂ ወላይ ከዛ በኋላ ፖሊስ አመጣለሁ አለች፣ ማለት ነው ማን መዳም? ምንም አላደረገችም ልጅቱ። ግን በነገራችን ላይ ምን እንዳለችም ሰምታችኋል። ፖሊስ አመጣለሁ ስትላት ሸቃሊት እኛ፣ ሸቃሊት እኮ ግን በል እንዳለነ ሰው ከሶቪየት ተቀምጽ ሀገር የሎች የሶቪየት ቆልፏል። በጣም ማለት ነው የሚሉት እብደት ነው። ስናሳዝን ኮውድ ላይ እና ፖሊስ አመጣለሁ ስትላት ለፖሊስ ስደወስ ሰማ እሷን ፈራች እና ክፍሏን ቆለፈች ማለት ነው። ከዛ መጣች ትቆረቁራጣለች፣ ትቆፈቁፋታለች፣ ትጮህባታለች ታሊ ትላታለች፣ ወይም ብትወድ ነው ትላት ወድሽ መክተብ ትላታለች። እኔ መክተብ አልፈልግም ሀገሬን አሳፍሬን ትላታለች። ታሊ ውጪ እያለቻት ነበር ማለት ነው። እና ለዚህ ሁሉ ምንድን ነው የዳረጋቸው ካላችሁ አና ማባሽ ትቅል ቤት እንዴ ሽቁል ማለች ወይ ክቴር እያለቻት ነበር የቤት ስራ በጣም ብዙ ነው። ስለዚህ እኔ ከዚህ ቤት መስራት አልፈልግም፣ ወደ ሀገሬ መመለስ ነው የምፈልግ እያለቻት በዚህ ምክንያት ነው እንግዲህ የተጣሉት ማለት ነው። እና ትልቅ ሴት ነች፣ ግን በጣም ነው የምታለቅሰው ሁሌ ስታለቅሰው አሳዝናኛ ላይ በአንዳንድ በኩል ደግሞ አናዳኛለች ማለት ነው። ዋናው ቁም ነገሩ ምንድን ነው አንቺ ምላሳም ወደ ገደለው ግቢ እያላችሁኝ ነው አደለም? አዎ ልግ ባላቸው ያገሬ ልጆች ከዚህ ቪዲዮ ነው የተረዳሁት ነገር። በዚህ ምክንያት ብቻ ስራችሁን እያበላሻችሁ ዘረጥ ሞረጥ የምትሉ ሸቃሎች ካላችሁ ተው ተው። እውነቴን ነው የምላችሁ ወላሂ፣ ከዚህ ቤት አንድ ሰራተኛ እንኳን ኮንትራቱን ጨርሶ አውቅም። ያገሬ ልጆች ከዚህ ቤት አንድ ሰራተኛ ኮንትራቱን ጨርሶ ወዳውቅም ራሷ መዳም ትናክ። ብዙ ሪከርድ እኮ አለኝ። አሰማችሁ ነበር መዳሜ፣ አንዳንዴ ስለ ድሮ ሰራተኞቿ ስለ ቤቷ ስታወራ አስታወራን የሸቃሊ ትታችሁ እሷ ስለማታውቅ ሪከርድ አደረጋታለሁ ማለት ነው። እና አሁን ደግሞ ቲክቶክ ላይ እየወሰዱ ቪዲዮን እየጫኑብኝ ነው። እና በድምጽ አታውቀኝም፣ ችግር የለውም። አማርኛ ስለማራ ግን እንደዚህ ግቢው ምናምን ትካየች በግቢው ታውቀውና ምን እያለች ነው ብላ በሌላ ሰው ታስተረጉምብኝ ትችላለች። በተለይ አንዲት ድንጋይ ራስ ማለት ነው የምናገር ልጅ እንደሆነች አለች ኮመንት ላይ ጻፍኩላት ላይ ብሎ ገበቻ አወራኋት እና ችግር የለም፣ ሸር አድርጊ ግን የእኔን ድምፅ አድርግሽ የራሽን ቪዲዮ አስገቢ ብያት ነበር። እንደውም ይባስብላ ብሎክ አደረገችን። ቦሎኳት ይክረምና ይመዳን ቆሌ ማለት ስቶፍርላ ላዚ እና ከዚህ ቤት ኩንጠራት ጨርሶ የሄደ ሰራተኛ የለም። እኔ ሄታችሁ ግን ከዚህ ቤት ስንት አመት እንደሰራው ማለት ነው። ያገሬ ልጆች አንደኛ ስሙኝማ፣ በመጀመሪያ ማለት የሚፈልገው ስራ በዛብን ብላችሁ ሰዎቹ ጥሩ ከሆኑ፣ ቤቱ ጥሩ ከሆነ፣ ነጻነት ካለበት፣ የምግብ ችግር ከሌለበት፣ የደሞዝ ችግር ከሌለበት ስራ በዛብ ብላችሁ ልክ እንደዚህ ፊሊፒን እንዳትነፋረቁ። እሺ፣ የኔ ጀግኖች። እኛ ኢትዮጵያኖች ደግሞ አስተዳደጋችን ራሱ ለየት ያለ ነው። ወላሂ በብዙ ጠውረድ ያደግን አብዛኞቻችን፣ ልክ እንደ እኔ የገበሬ ልጆች ናቸው አይደል? እኛ የገበሬ ልጆች ደግሞ በጣም ጠንካሮች ነው። ሀቴ የከተማ ልጅ ወንድ ራሱ ኢትዮጵያ ላይ ዝም ብሎ ያልሆነ አስተዳደግ ያደገ የለም እና በስራ መብዛት ብቻ ነው ሆነች ልጅ ከሀገሬ ካደርኩ ላይ የቀወጠችው፣ ያለች እና እህቶች እናንተ ጎበዙ። መጀመሪያ እንዴት መስራት እንዳለባችሁ እውቁ። ከሰዎቻችሁ ጋር ካልተግባባችሁ ግን ሀታ ትንሽ እየሰራ ብትሆን ይደክማቸዋል። ለምን ብትሉ ስራው፣ ያስጠላቸዋል እነሱን ባያቸዋቸው ቁጥር ያስጠላችኋል። ምና ዋጥ አድርጋችሁ እንደምንም ከእነሱ ጋር መጀመሪያ ተግባቡሽ። ከእነሱ ጋር ከተግባባችሁ፣ ከእነሱ ጋር ጥሩ ግንኙነት ካላችሁ ሲጀመርም ለምን ሰራሽ ለምን አልሰራሽ ብለው ብዙ አይቆጣጠራችሁም። ያኔ ፈርድ የሆነ ነገር ካልሆነ በቀር ማለት ነው። አሁን ግቢ ራሴ ነኝ አስቤ የምጠርግ። ብፈልግ በሁለት ወር ልጠርገው እችላለሁ። ብፈልግ በወር ጠርገዋለሁ። ብፈልግ በሁለት ሳምንት፣ ብፈልግ በሶስት ቀን ጠርገዋለሁ። አይ አገባትም። አንድም ቀን ጥረጊ ብላኝ አታውቅም። እንደመጣው ጥረጊ ስትለኝ ነበር። ገባችሁ? እኔ የምልካም ነኝ። እንዲሁም የመኪና መንገድ አልጠርግም ሁሉ ምናምን ብዬ ቢሮ ውስጥ ሁሉ ብዬ ነበር ማለት ነው። እሷ ዝም ብላ ነው ታያት፣ ምናምን አለ ሰውየው ማለት ነው። አላ አቆየው። እኔ ከዚህ ቤት እንድቆይ ተረዳይ ግን ሰውዬ ነው። ያገሬ ልጆች ከዛ አላችኋለሁ አራት አመት ሳላውቅ እንደተጎዳው ነግራችኋለሁ። ልካም ነኝ፣ ከሷ ጋር እፋጠጣለሁ። በቃ እሷም ትቆጣጠረኛለች ምናምን። ከዛ ማን ሄታችሁ እንዳልኳችሁ እነ ወይዘሮ ማሽቃበጥን ከጀመርኩ በኋላ ሰላም አገኙ። ማሽቃበጥ ስላችሁ ክብራችሁን ጣሉ እያልኳቸው አይደለም፣ የሀገሬ ልጆች ሀታ ማድረግ የማትችሉት ስራ ቢሆን የራሳችሁ የሆነ ስራ ሆኖ እንሻላህ ማማ ጠይብ ማማ ኦኬ ማማ ገባችሁ አለ በቃ እንደዚች ኦኬ እሺ ምናምን እኮ ነው የምትሉ። ምን አገባችሁ? እና እንደዚያ እያላችሁ ከእነሱ ጋር ከተግባባችሁ የፈለገ ስራ ብዙ ቢሆን አይከብዳችሁም። ስለዚህ በስራ መብዛት ምክንያት ብቻ ገና ቤቱን ስታይ ትልቅ ስለሆነ ገና ሰዎቹን ስታቸው ቤተሰቡ ብዙ ስለሆነ ብቻ ፈርታችሁ ስራችሁን አታበላሹ ነው የምላችሁ። ሀታ ሰዎች ወላሂ ላዚም ጥሩ ባይሆኑ እንኳን እናንተ ጥሩ ከሆናችሁ ጥሩ ይሆኑላችኋል። በቃ እነሱ እንኳን መጥፎ ሰዎች እንደሆኑ እያወቃችሁ እናንተ ጥሩ ሆናችሁ አሳያችሁ ከዚያ እናንተ ጥሩ ሆናችሁ ካያችሁ ወላይ ጥሩ ይሆኑላችኋል ይሄንም እላችሁ የቻልኩት ከዚህ ቤት ኮንትራቷን ጨርሰ ሄደች ሰራተኛ የለች ሰውዬው እኮ ሚስጥረኛ ነው ይነግረኛል ደግሞ በሌላ እንዳታስቡት ትልቅ ሰው ነው በቃ ምን ልበላችሁ ወላይ ከምሬ ነው እና በጣም ምርጥ ሰው ማለት ነው ፈጣሪውን የሚፈራ ሌለውን ትውትና ሰራተኛ ሲታመም እሱ ሐኪም ቤት ስጃቸው ብሎ አሉ፣ ብር ሰጣት፣ አትወስዳቸውም ነበር ወላይ። ራሱ ነው የሚነግረኝ ማለት ነው። ከዛ የሆነ ጊዜ አንድ ስሪላንካ ነበረች እና ከዚህ ታመመች ና ሕክምና ውሰጅ ስትላት ብር ከባባ ተቀብላ ሳትወስዳት ቀረች። ከዛ ልጇ ከዚህ ሀገር ስለነበር፣ አልባባ ልጇ እንደውላ ሐኪም ቤት መጦና ወሰዳት። ከዛ ልጇ ከሐኪም ቤት ሲመልሳት እኔ ብር ላያገኙት አለ። ለምን አንተ መጣ እንዴት ከቤታችን መጣ ምናምን ብዬ ስጠይቀው እናቴን ሐኪም ቤት ልወስድ ነው ብሎ አለ አለ ማለት ነው። ከዛ ከዛ ባባም ወደ ግቢ ወደ ቤት ከገባ በኋላ ከሚስቱ ጋር ለምናል ውስጥ ሻትም ብለን ግብ ግብ ያኔ ግጭት ውስጥ ገባን አለ። በዚያ ምክንያት ወይ ሰራተኛይቱ ወይ ኔን ምረጥ አለች አለ። ሰራተኛይቱም ተሳፈረች አለ ማለት ነው። አሁን ላይ ግን አመመኝ ካልኩኝ ተለብላ ትቢን ወድሽ ሙሽ ተስፋ ነው ምትለኝ። ገባችሁ? አንደኛ አይ እኔ ያልሄደም እንኳን ስላት ራሱ ደግሞ ለባባ አልወስድ ማለች ብለሽ እንዳትናገር ትላለች። እንደዚህ ስትል ማነው ትዝ የሚለኝ እሱ የነገረኝ ማለት ነው። የዛ እነዚህ እሱ እንደዚያ ስላደረጋት ማለት ነው። እና ብዙ ነገር አለ። ኢትዮጵያ የሰራተኛ እራሱ ጠፍታባቸዋለች ከዚህ ማለት ነው ኢትዮጵያ የሰራተኛ እንደ ጠፋች እሱ ነግሮኛል። የማስተካክለው ነገር ስላለ ፓስፖርት ንስጠኝ ማባባለችኝ አለ ማለት ነው ሰውዬው። ወላሂ እንደው በቃ እሱ ያላህ እንደው በቃ ምርጥ ባሪያ ስለሆነ ሁሉንም ሰው ያምናል ማለት ነው። እዛ ሰጠኋት አለ ማለት ነው። ትልቅ ሰው ነው። ከዚያ ሰጣት። ለካ ሳትጀሪት አለ ላፍ ብላለች አለ። ለምን ጠፋች ስለው ምን ልሳን ሆርም አለ ማለት ነው። ወላሂ የሴት ሆረ የሴት ምላስ ነው እንጂ ይሷ ምላስ ነው እንጂ ምናምን ነገር አለ ብሷም ከዚህ ይጠፋቸዋልም ማለት ነው። እና ይሄን ሁሉ እየመከረኝ ነበር። የሆነ ጊዜ ተጣልተን እሄዳለሁ አልፈልግም ብዬ፣ እሷ ደግሞ ቋኒዛ በሁለት ሻንጣ ልብሷን ሁሉ እናቷ ቤት ወስዳ፣ እሷ ከቤት ወጣ። እኔ አልቀመጥም እሄዳለሁ ስለው ማማ በስ ልሳና ዳክል ጠይባለ ገልባ እኮ ምንም የላትም ውስጧ ንጹህ ነው፣ እና ትመልሳለ፣ አትስሚያት። እንደዚህ እንደዚህ ያለ ነገር ሁሉ አልፍ አልፍ እኮ ምናምን ብሎ ነው ያጫወተኝ። ገባችሁ ብዙ ነገር እና ደግሞ አንቺ ጎበዝ ነሽ ችለሻታል፣ ምናምን ስራሽን በጣም ነው የምትወደው፣ በጣም ጎበዝ ነሽ፣ ፈጣን ነሽ። እና አንዳንዴ እኮ ከኔ ጋር ስትጣለ ይደለ ከልጆቿ ጋር ሳሰሚ እንደ ምናምን ብሎ ሸምግሎኝ ሁሉ አስቀርቶኛል። እና ችላችሁ ስሩ፣ በሆነ ባልሆነ ስራችሁን አታበላሹ። እናንተ ጥሩ ከሆናችሁ እነሱም ጥሩ ይሆንላችኋል ማለት ነው፣ የሀገሬ ልጆች። እና ይሄ ነበረ እና ፊሊፒኗ በስራ ብዛት ምክንያት አሳፍሪ ማለቷ እንደኔ ያናደኛለች ምክንያቱም ሆኖ ለመናገር እኮ እናውራ ከተባለ እነሱም እኮ ብር ከፍሎ ነው የሚያመጡን አይደለም ስለዚህ እየተሳሰብን እንስራ ለማለት ነበር ሰላም ሆኑልኝ